ሰላም ጤና ይስጥልን። እንደምን አላችሁ ተመልካቾቻችን? አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታ እናደርጋለን። እንግዳችን የንግድና ቀጠናዊ ትስስር ሚኒስቴር ዴታ የሆኑት ያስሚን ውሃብ ረቢ ናቸው። ከእሳቸው ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም ትከታተሉን ዘንድ አስቀድሜ ጋብዛለሁኝ። ስለ ጊዜው ት እጅግ አድርጌ ከልብ አመሰግናለሁ። አመሰግናለሁ። የሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ነበረ። በዛ የመክፈቻ ስነ ስርዓት ላይ ደግሞ ፕሬዚዳንት ታዬ አጽቀ ስላሴ በተለይ ደግሞ ከወጪ ንግድ ጋር በተገናኘ ኤክስፖርት ላይ በርካታ ማብራሪያዎችን ሰጥተዋል። በተለይ በ2017 የተገኙ ውጤቶችን ሲያነሱ ነበረ። በዚህ ውጤት መሰረት እንግዲህ ፕሬዚዳንቱ ከኤክስፖርት በ2017 ዓ ም 8 ነጥብ 3 ቢሊዮን ዶላር ከወጪ ንግድ እንደተመዘገበ እንዲሁ ተናግረዋል። ከአምናም ከ115.8 በመቶ ብልጫን እንዳሳየ እንዲሁ ሲያነሱ ነበረ። ይህንንም እንግዲህ እሳቸው ሲገልጹት የታሪክ እጥፋት ነው ሲሉ ነው የገለጹት። እንደው ምን ማለት ይሆን? በንግግራቸው ብዙ የሀገራችንን ከፍተኛ አፈጻጸሞችን ለመዳሰስ ሞክረዋል። ከዚህ ውስጥ እንግዲህ በተለይ በወጪ ንግድ የታየው በታሪክ ለመጀመሪያ ጊዜ በሚባል ደረጃ ስምንት ነጥብ ሶስት ቢሊዮን የአሜሪካን ዶላር የውጭ ምንዛሪ ያገኘንበት አፈጻጸምን በታሪክ ጥፋትነት አንስተዋል። ይሄ እውነት ነው። ምክንያቱም ለረጅም ዓመታት ሶስት ቢሊዮንን መሻገር ያቃታት ሁኔታ የነበረው ሀገራችን 2014 አካባቢ ላይ ነው አራት ቢሊየን አንድ ጊዜ የገባ ነው። መልሰን ማስቀጠሉም የተቻለበት ሁኔታ አልነበረም ማለት ነው። ይሄ እንግዲህ ብዙ ስራዎች ተሰርተው የተገኘ ውጤት ነው። በቀጣይ በያዝነው በ2018 በጀት ዓመትም ወደ 9.4 ቢሊዮን ለማድረስ በእቅድ ተይዞ እየተሰራ ያለ ጉዳይ ነው። በዋናነት የሀገር በቀል ኢኮኖሚክ ሪፎርሙን በተሟላ ሁኔታ ከማስቀጠል አኳያ የተወሰደው የውጭ ምንዛሪ ማሻሻ ፖሊሲው ለዚህ ከፍተኛ ጉልህ አስተዋጽኦ አበርክቷል። ከዛም ባሻገር ግን ብዙ የተለያዩ ምርትና ምርታማነትን ከማረጋገጥ አኳያ የተሰሩ ስራዎች አሉ። የንግድ ሂደቱን ከማሳለጥ አኳያ የተሰሩ ስራዎች አሉ። የመዳረሻ ሀገራትን ከማስፋት አኳያ የተሰሩ ስራዎች አሉ። ምርቶቻችን ከማስፋት አኳያ የተሰረሱ ስራዎች አንድ ላይ ያመጡት ውጤት ነው ብሎ መውሰድ ይቻላል። እንደ 2017 በኤክስፖርት ረገድ በደንብ እሳቸውም እንዳነሱት አሁን እርስም እንደገለጹልኝ በደንብ ውጤት የተመዘገበበት የታሪክ እጥፋትም ጭምር ተብሎ ተነስቷል። ኤክስፖርት አማራጮችን በመጠቀም በማስፋትም ረገድ የታሰቡ ነገሮች ካሉ በእናንተም በንግድና ቀጠናዊ ትስስር ሚኒስቴር ይህንን ስራ ለማገዝ የሚሰሩ ስራዎች ካሉ እሱም ደግሞ እናንሳ። በአጠቃላይ እንግዲህ ይህንን ከማስቀጠል አኳያ በጣም ትልቅ ስራ ይጠይቃል ከፊታችን ያዝነው እቅድ ወደ 9.4 ነው። ግን ከዛም በላይ 10 ቢሊዮን ብንሻገር ኢትዮጵያ ኤክስፖርት፣ የውጭ ንግዳችን ወደ ማይቀለበስበት ደረጃ ይደርሳል ተብሎ ነው መንግስት በቁርጠኝነት እየሰራ ያለው። ግን ቀላል ስራ አይደለም። ብዙ ዝግጅት መስራት ያስፈልጋል። አንደኛው ምርትን በጥራት ወደ ገበያ ማድረስ ነው። ከዛ ውጪ ደግሞ ምርቱ አይነቶቻችን ማስፋት ያስፈልጋል አሁን በአብዛኛው ትኩረት ተደርጎ ያለው የውጭ ንግድ ምርቶቻችን የግብርና ምርቶች ናቸው። በተወሰነ የኢንዱስትሪ ፕሮዳክቶችም አሉን። ስለዚህ እሴት ከመጨመር አኳያ የሚገኘው ገቢ በጣም ኤክስፖኔንሻሊ እንዲያድግም ጭምር ያደርጋል። ስለዚህ እዛ ላይ ከኢንዱስትሪ ሚኒስትር ጋር አብሮ የመስራት ስራዎች አሉ። ከዛ ባሻገር መዳረሻ ሀገሮቻችንን ማስፋት አለብን። አንዳንድ ሂደቶች የሚያሳዩት ነባር የሆኑ ሀገራት ጋር ያለው ብቻ ዘላቂ የሆነ ንግድ ላይሆን ይችላል። ለምሳሌ በአንዳንድ የኢንዱስትሪ ምርቶቻችን ላይ ያለው የገበያ እድል በተለያዩ የፖሊሲ ለውጦች በምናጣበት ሰዓት አማራጭ ገበያዎችን መፈለግ በጣም ወሳኝ ይሆናል ማለት ነው። ስለዚህ ያንን ከማድረግ አኳያ አያይዤ ማንሳት የምፈልገው የአፍሪካ አህጉር ነፃ ንግድ ቀጠናው ሰፊ የግበያ እድልን ይዞ ነው እየመጣ ያለው። እንደ ሀገር ደግሞ አስፈላጊውን የዝግጅት ምዕራፍ አጠናቀን የወጪ ንግዱን በተለይ በንግድ በእቃ ንግድ ለማስጀመር ሂደቱ ተጠናቆ እንግዲህ መስከረም 29 ቀን የመጀመሪያው ጭነት ወደ ተለያዩ አፍሪካ ሀገራት የሚሄድ ነው የሚሆነው። ለእነዚህ ሁሉ ውጤት መገኘት ምቹ የስራ አካባቢ መፍጠር እንደ አንድ ግብዓት ተደርጎ ይወሰዳል። በንግድና ቀጠናዊ ትስስር ሚኒስቴር በ2018 በዚህ ረገድ ያሉ ዝግጅቶች ምን ይመስላሉ? ምንስ አዲስ ነገር እንጠብቃለን? በዚህ ረገድ ለሰራተኛው ለአመራሩ ብቻ አይደለም ለሰራተኛው ጭምር ሳቢ፣ ንጹህ የሆነ የስራ አካባቢን ከመፍጠር አኳያ ብዙ ስራ ተሰርቷል። ብሎም ደግሞ በዲጂታል ነገሮች ስራዎችን ከማሳለጥ በፊት ዲጂታላይዝ የማድረግ ስራዎችም በሰፊው የተሰራበት ሁኔታ ነው ያለው። የአገልግሎት አሰጣጦቻችን ኦንላይን የሚሰጥበት አሁን የአንድ ማዕከል አገልግሎት በመሶብ ስር ውስጥ ከተያዙት አገልግሎቶች ውስጥ የንግድ ነቅጥነት ስር የሚሰጠው የኦንላይን የላይሰንስ ሬጅስትሬሽን እና እድሳት አንዱ ነው። ስለዚህ ከዚህም አልፎ ሲስተሙ በመሶብ አገልግሎት ውስጥ ምጭምር ይገባ ነው። ሌሎች ሌሎች አገልግሎቶቹንም አሁን ወዲጂታይዝ የማድረግ ቅድም ያልኩት የወጪ ንግድ የኮንትራክት አድሚኒስትሬሽኑ ጭምር እዚህ ሳይመጣ ላኪዎች፣ ተገልጋዮች ባሉበት ሁና አገልግሎቱን የሚያገኙበት ነው። ከዛ ውጪ እንግዲህ ብዙ ጊዜ ስብሰባዎች በሆቴል የምናደርግበት ሩቅ ቦታ የምንሄደን የምንገለገልበት ሁኔታዎች አሉ። አሁን አስፈላጊ በሆነ ስታንዳርድ ዘመናዊ የሆነ የንግድ አዳራሽ ተብሎ አዳራሻችንን በጥሩ ሁኔታ ሬዲ ሆኖዋል። 2017 በወጪ ንግድ የታየው እምርታ በ2018 ለሚኖረው ስራ ያለውን ተስፋ እሱን እናንሳና እንቋጫለን። እንግዲህ ይሄ ባለፈው 2016 ማየት ጥሩ ነው። 3.7 ቢሊዮን ነበር የተፈጸመው በ2016። በ2017 ደግሞ የተያዘው 5.1 ቢሊዮን ነበር የተያዘው ግን ከእቅዱ በላይ ስትሬች ያደረገ አፈጻጸም ስምንት ነጥብ ሶስት ቢሊዮን ነው የተሳካው ማለት ነው። ይሄ በገቢ ብቻ የተሳካም ጭምር አይደለም። ብዙ ምርትን ለዓለም ገበያ በማቅረብ ጭምር ነው። ስለዚህ ኢትዮጵያ በጣም ፖቴንሻል አላት። ከምርትና ምርታማነት አኳየ የተሰሩ ያሉ ስራዎች፣ አዳዲስ ምርቶችን ከማስገባት አኳየ የተሰሩ ያሉ ስራዎች አሁንም ላይ ያሉ ከምርትና ምርታማነት ጋር የተያዙ ፕሮጀክሽኖች የሚያሳዩት ብዙ ምርት እንዳለ ነው። ይሄን ምርት እንግዲህ ለዓለም ገበያ ከማቅረብ አኳያ ደግሞ በተመሳሳይ ሰፊ እድሎች እየተፈጠሩ ነው የመጡት። እነዛን እድሎች አሟጦ መስራት ያስፈልጋል። ተስፋው በጣም ሰፊ ነው። አቅሙ በጣም ትልቅ ነው። ቻሌንጆች ግን እነዛን ነቅሶ በትኩረት በመስራት የውጭ ንግድ አፈጻጸሙን ከተያዘለት እቅድ ጭምር በላይ ለመፈጸም እንግዲህ የተሰራ ነው። በጠቅላይ ሚኒስትር ቢሮ የኤክስፖርት ብሔራዊ ኮሚቴም ጭምር አለ። ሁሉንም ተቋማት አንድ ላይ አምጥቶ በየወሩ የሚገመግም ሪፖርት በየቀኑ ይታያል። ኤክስፖርት እንዲቀላል አይደለም፣ ኤቭሪዴይ ነው ሪፖርት የሚታየው። በየሳምንት ውስጥ ከጠቅላይ ሚኒስትር ደረጃ ሪፖርት ይላካል። በየወሩ ደግሞ ዝርዝር የሆኑ ግምገማዎችን የሚካሄዱት እዛ ላይ የሚቀመጡ አቅጣጫዎች ተይዞ ደግሞ በየተቋማቶቹ ተሰርተው በዛ መልኩ እንደገና እየታዩ ውሳኔ የተሰጠ የሚሄድ ከፍተኛ የመንግስት ትኩረት ያለበት ዘርፍ ነው የሚለውን በዚህ አንስቼ እንግዲህ በየደረጃው ችግሮች ካሉም እስካሌት የተደረጉ መፍትሄ የሚሰጥበት ሁኔታም ስራ ስርአቱ የተዘረጋ ስለሆነ ተስፋው እንግዲህ ሰፊ ነው። መስራት መበርታት ግን ይጠይቃል። የሚለውን ማንሳት ፈልጋለሁ። ስለ ጊዜው ትችጋርጌ ከልብ አመሰግናለሁ።